ያለው ሰው ፍቅረኛ ያለው ሰው ቲክቶክ እንዳይታት ለላይ በይ መቸኝም፣ በጣም ብዙ አካውንት ሲከፈትበት እሺ ብሎ ይከፍታል። እንዴት አይከፍትም? እንደ ቁጥር ካለች ደሞ ይከፍታል። ግን አንድ ሰው ከአንድ በላይ ቲክቶክ ይከፍታል። ደስ ይላል። እንደ ቁጥር እኔ እኮ ስልኬ ሁለት ነው ማሪ እንዳንቻ እንዲያደለም ለዛ ነው አራናች እኔ አራት ስት ያለኝ። ያላችሁ አንድ አካውንት ፍቅረኛ ያላችሁ አንድ አካውንት አስፈልጋል። አዎ ፍቅረኛ ያለው አንድ አካውንት አያስፈልግም እኮ ለምን ልሽ ሲጀመርሲጀመርእነሱ ፍርዬ ና ሀዩ ማለት ሁለት ሁለት አካውንት ያላችሁ፣ ሁለት ሁለት ስልክ ያላችሁ እርግጠኛ ነኝ አራት ቲክቶክ ነው ያላችሁ።

ነው ነው ማለት ማለት አሁን እንደው ማን ሙት ከተባለ እግዚአብሔርን አንወሻል ቤተሰብ ሌል ገዝት የምንጠቀመው ሌላ ነው፣ ሁላችን ነው። እኔ አሁን ይሄ በፊት ማለት ነው ቤተሰብ። እኔ ግን ቃል ማለት ነው ብሎ ካደረግሽ ነው ካላጠፋሽ ማለት ነው። ማይሆን ነገር አይደለም። እዚህ ቲክቶክ እንዲታይ ነው። እኮ አልኩሽ ሽ አንቺ ጥፋት ከሌለ ብቻው። እኔ ደግሞ ላይቭ ገብቼ ማውራት መጫወት ፈልጋለሁ። እንደዛ ግን የሚፈልግ የኢትዮጵያ ሕዝብ እኮ ሀያ አራት ሰዓቶን ላይ ላይ አይቀመጥም። ሀዩ ዋና አንቺ ንጹህ መሆንሽ ነው። አረ የኢትዮጵያ አይደለም የኢትዮጵያ አይደለም ሴትዮ ናት፣ ማዳ ችግር አለባት። በነገራችን ደግሞ ብዙ ልጆች እኮ በስማቸው ኮ ከፍቶ ነው። ቲክቶክ ስም ቀይረው ከፍቶ ነው። ለማንኛውም ሀዩ እንኳን ደህና መጣችሁ ወደ ጨረቃ ፋሚሊ። እንኳን ወደ ጨረቃ እንኳን ቆያችሁኝ። መልካም ፋሚሊ ነው። እንዲም ታለማመችሁ እንደ አቀባበሉ ራሱ ደስ ይላል ድባቡ። መጨረሻ ያሳምረው አቀባበል ፍሬ በእንትን በአይስክሪም ጀምሮ ከዛ አቀባበላችሁ ደስ ይላል። እንዲ የመሰለኔ የመቻዬ አይቸቃለሁ የኔ ወዶች

የራሴ ጠባቂ ነው የባለው። ድሮ ድሮ ነበረ ጠባቂ፣ አሁን አሁን የለም እኮ። እሱ ነገር ጠፋ። ቲክቶክ ብዬሽ ነው የምኖር። ኧረ ሁላ ይደብራል። ይሄ ምን ስለሆነ ነው ጠባቂ የምሆነው? ፈጣሪ ጠብቃቸው።

እኛ እህቶች እያለን አይደበርሽ፣ ነው ስራ በዝቶባት ይሆናል፣ ወይም ደግሞ መዳሙ ስሯ ነው ነበር

ቀርና ማለት ነው። የሆነ እላፊ ቃል እንኳን እኛ አትናገረንም። በስታይ ራሱ በስስ ስታይ ነው የምታይ የሁለታችሁ ማሽ በቲክታክ መንደር ማለት ነው። አሚና ትኛ በስስ ስታይ ነው አንቺ

እንትን አሚና ዛሬ እኮ ማለት ነው እሙዬን እልከኝዋ እኮ እየተበቀለችልሽ ነው። አይተሻላ ምን እንዳደረገች ምን እገለብጥልሻለሁ አለ። እሙዬን ተያት። እሙዬን ግን አሚን ዛሬ ግን ማለት ነው የሆነ ያፈንሽ ነገር እግዚአብሔርም በይ። ምን ሆንሽም? አትባሉ አታዋጽ። አትባሉ እሺ። ሰው ላልላክልሽ፣ የሚያግዝሽ የኔ ቆንጆ፣ አይዞሽ። እሺ፣ የኔ እናት

ወይን ትመልሻታለሽ፣ ወየልሽ ቀልድ ይላል። ማታ እውነት ቤት ትመጪ እና በአንበሳት ትመልሻለሽ። ችግር የለም። አለች። ግን ባለቤት የቤቷ ባለቤት ራሱ ለማለት አለች መሰለኝ። ፍርዬ ስሚ ማሬ፣ ልትጥለን ነው እንዴ? ገላን አላማርችም። ገላን ገላን ልጋርችንም ልትጥለን ነው እየተመካከሩብን፣ መሰለኝ ሁለቱ፣ ፍርዬ እና ገና አላማሩኝም። እኛ ምንሻ ገላን ማለት ነው

አሚኑ ታውቃለች በዛ ሰት የሆነ እሳት ነበልባሉስ በነበረ ሳት እኔ ከጎኗ ነበርኩኝ። ቲክቶክ ሴቶች እኳ ፈደረቅ ናቸው። ብናረጉት እኮ ልጁን የምር አሁን አለች ትክክል ነበረች።

ቲክቶክ መንደረች ስለስለማመደች፣ ምንም አይከብዳትም። ኮስተር ብላ ነው እንደረሳቆ እንዴ፣ ቲክቶክ ተደብቀ ነው እዚህ ካሜራ። ቤተሰቦቻችን እንዴት ናቸው? ደህና ናቸው ማለት ነው። መግቢያ ሲሰራ እኮ ታየኝ እንደዚሁ በጀመሪያ ማለት ነው ይትን ትለማመዳለች ብቻዋን። ከዛ ከሁለት ቀን በኋላ ደግሞ ትመጣለች፣ እንደዛ ነው። በአንዴማ እኮ የለም። ግን አሁን ቃሊ እኔ ልንገርሽ፣ መስተዋት አጠገብ ቁጭ ብዬሽ እና ከፈተሽ ማለት ነው

ምንም ነገር የመጀመሪያ ፈተና እኮ ነው ለሁሉም፣ ግን ቃልዬ ላይ እናቴ እንደ ኦዴት ሆና ብዙ ነገር ስላየች መሳሳት የሚባል ነገር ራሱ መኖር የለበትም። እሷ ጋር የለም ህልም እያወራች ነው እየመሰለኛል። ማናት ሚና የምታስበውን ን መሆን አለበት። ሆናሽ መጣ ተበጥሶ፣ ሁለተኛ ደግሞ ፍሬና ሀኒ ታወሩ ካላ ሆነ ምንድን ነው የምንለው?

አንኛ ራሳቸው መሰለኝ እንዴ ሁሉም ታች ናቸው።